ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች ዘወትራ አክብሮታዊ ሰላምታችን እስከ አለም ዳርቻ ብያላችሁበት ይድረሳችሁ እያልን ለሰዓቱ ለእናንተ ይመጥናሉ ያላቸውን ዕለታዊ አነቃቃሪ ዘገባዎችን ልናስደምጣችሁ በተለመደው የመረጃ ሰዓታችን ተመልሰን መጥተናል ዛሬም እንደ ወትሮው ዝግጅታችንን ላይክ ሸር ሰብስክራይብ ና ኮሜንት በማድረግ የከበረ ድጋፋችሁን ታሳዩን ዘንድ በአክብሮት እንጠይቃለን። ውድና የተከበራችሁ የዝግጅታችን ቤተሰቦች እነሆ ለሰዓቱ የብዙሃኑን ትኩረት ወደ ሳበው የዕለቱ አነጋጋሪው መረጃችን አለፍን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። ዛሬም እንደ ወትረው ሽመልስ አብዲሳ በአማራ ላይ አዲስ የክተት አዋጅ ጥሪ ማስተላለፉ ተሰምቷል። በየጊዜው በአማራ ጥላቻ እየናወዘ በበታችነት ስሜት የሚሰቃየውና የሚኒሌክ መንፈስ የሚያባትተው ሽመልስ አብዲሳ በዛሬው ዕለት ጨፌ ኦሮሚያ ላይ በተደረገ የህዝብ መድረክ ላይ ተገኝቶ በኦሮምኛ ባደረገው ንግግር አማራውን ዳግም ከእኛ ፈቃድ ውጭ ወጥቶ መግባት እንዳይችል አድርገነዋል። ከእንግድህ ነፍጠኛን ሰብረነዋል። አማራ ከእንግድህ ዳግም ተመልሶ አራት ኪሎ ቤተመንግስት የሚገባበት ዕድል ተዘግቷልና መላ የኦሮሚያ ወጣት የአራት ኪሎን ቤተመንግስት የመጠበቅ ግዴታ አለበት ሲል አዲስ የክተት አዋጅ ጥሪ አስተላልፏል። ይህንን ተከትሎ ከአማራ ክልል ከሰሞኑ ራሱን የአማራ ፋኖ ብሔራዊ ኃይል አፋባሃ ብሎ አንድነቱን ይፋ ያደረገው የአማራ ፋኖ ብሔራዊ ኃይል ለሽመልስ አብዲሳ ጥላቻን ያረገዘው ንግግር አስጠንቃጭ ምላሽ መስጠቱ ተሰምቷል። በሌላ መረጃ ሐቀኛው አወል አርባ ስለ ፋኖ የሰጡት ምስክርነት ሁሉንም እያነጋገረ ይገኛል። ውድና የተከበራችሁ የዝግጅታችን ቤተሰቦች በዚህ መረጃ ጊዜያችን እነዚህንና ሌሎች ባረስተ ጉዳዩ ላይ ያልተካተቱ ዝርዝር መረጃዎችን ስናደርሳችሁ አብራችሁን ስትቆዩ የሚባከኑ ሰከንዶችና የሚያስቆጭ ጊዜ እንደማይኖራችሁ በመተማመን ነው። በቀጥታ ወደ ዝርዝር መረጃችን አመራን። ነበልባሉና ይበቅሬው ያመራፋኑ ነው። በዛሬ ሁለት ለሽመለስ አብድሳ ጥላቻን ያረገዘው ንግግር እንዴት ሲል ምላሽ መስጠቱ ተሰምቷል። እኛ የምናውቀው ነፍጠኛ የሰበረም ሆነ የተሰበረ አይደለም። ይልቁንስ ነፍጠኛው አማራ የተሰበረች ሀገርን ጠግኖ በክብር ያቆመ እንጂ የትኛውንም ሕዝብ የሰበረም ሆነ በማንም የሚሰበር ነፍጠኛ አይደለም። ነፍጠኛው አማራ ለሀገር ዳር ድንበር መከበር አጥንቱን የሰበረ ደሙን ያፈሰሰ እንጂ የራሱን ወንድም የሰበረ አይደለም። እኛ የምናውቀው ነፍጠኛው መይሳው ካሳ ዓፄ ቴዎድሮስ ነው። እርሱ ቅስሟ ተሰባብሮ የተበታተነችን ሀገር ለመሰብሰብ ላይ ታች ሲዋከብ በገዛ ወገኑ ሸፍጥ በመስዋዕትነት የነፍሱን ምድራዊ ጉዞ ሰብሮ ወደ ሰማይ ከፍታ በመሸኘት ራሱን ለሀገር የሰጠ የምንግዜም ጀግናችን፣ የልባችን ንጉሥ፣ የእጃችን ሰንደቅ የሆነውን ነው። እኛ የምናውቀው ነፍጠኛ ተሰባብራ የተበታተነችን ሀገር ጠጋግኖ እና የመላው ኢትዮጵያንን ወኔ ሰብስበው በአድዋ ተራሮች ላይ የጠላት ፋሽስትን ቅስም ሰባብሮ በክብር ማማ ላይ ለዘላ ዓለም ቀጥ አድርጎ ያቆመንና አባ ዳኘው እምዬ ሚኒልክን ነው። እኛ የምናውቃቸው ነፍጠኞች በአድዋ ተራሮች ስር ከጠላት ጋር አንገት ላንገት ተናንቀው ፋሽስትን ከእግር ካንገቱ ሰባብረው ማንም በማይሰብረው የነፃነት ምሰሶ ላይ የነፃነት ሰንደቅ ያውለበለቡልንን እነራስ አሉላ አባነጋን እነ ፊት አውራሪ ገበያሁን እነ ባልቻ ሳፉን እነ ነገስተ ጣይቱን እነ ንጉስ ሚካኤልንና እነራስ መንገሻ ዮሐንስ እነራስ መኮነንን ለፊት አውራሪ ሀብተ ጊዮርጊስ እና ሌሎች ልቆ ቢስ ጀግኖችን ነው። እኛ የምናውቀው ነፍጠኛ ጣላት ጣሊያን ዳግም በቀል ተጠምቶ ሲመጣ ነፍጣቸውን አስተባብረው ፋሽስትን ቁም ስቅሉን አሳጥተው በዱር በገደሉ እየሰባበሩ በመጣል ነፃ ምድርን ለንጉሱ ያስረከቡትን አባ ኮስትር በላይ ዘለቀን ነው እኛ የምናውቀው ነፍጠኛ። በጠላት ምድር በሮማ አደባባይ የኢትዮጵያ ሐውልት ተሰብሮ ሰንደቅ ዓላማዋ ሲረገጥ ሲያይ እሳት ለብሶ እሳት ጎርሶ ጎራደን ከጠላት እጅ ነጥቆ ፋሽስትን ከእግር ከአንገቱ ከወገቡ እየሰባበረ የጣለውን ዘር አይደረሰን ነው እኛ የምናውቀው ነፍጠኛ በምድር ጣሊያን የውጭ ዜጎችን አስተባብረው የነጭ ጦር መርቶ ጠላትን እየሰባበረ ድባቅ በመምታት የሀገሩን ሰንደቅ ባልተሰበረ ዓላማ ላይ ከፍ አድርጎ በማውለብለብ ነጮች ለዜግነት ተንበርክከው የለመኑትን ጥቁሩን አብዲሳ አጋን ነው። እኛ የምናውቀው ነፍጠኛ ሀገር በቅኝ ተገዝታ የህዝባቸው ቅስም እንዳይሰበር ነፍጣን ግበው የተዋደቁትን እና አቤጆን፣ እነ መንገሻ ጀንበሬን፣ እነ ሸፈራው ገርባውን እና ኃይለ ኢየሱስ ፈናቴን፣ እነ ራስ አበባ አረጋይን፣ እነ ሸዋር ገድገሌን፣ እነ ጃግማ ኬሎን፣ እነ ደጃዝማች ዘለቀ ደስታንና እና ተዝርዝረው የማያልቁ እልፍ አላፍ ጀግኖችን ነው እኛ የምናውቃቸው ነፍጠኞች። አሁን አለን የምንለው ባህል፣ እምነት፣ ትውፊት፣ ቅርስና ማንነት ከቀኝ ገዢ ጠብቀው ያቆዩልንን በዓላትን ባከበርን፣ አምልኳችንን በገለጽን፣ ቅርሳችንን ባየን ባሳየን ቁጥር በክብር ልንዘክራቸው በምስጋና ልናስባቸው የሚገቡ በአጥንታቸው ስብርባሪ የጠላት ነገር እየወጉ ነፃ ምድርን እስከ ውብ ባህልና እምነቱ ያወረሱንን የሀገርና የህዝብ ጠበቃ ባለውለቶቻችንን ነው እንጂ የኦሮሚያ ህዝብ የታሪክ ጉድፍ የሆነው ሽመልስ አብዲሳ ነፍጠኛን ሰብረነዋል እያለ እንደሚለው አይደለም። ስለሆነም ነፍጠኛው አማራ ከእንግዲህ የትናንቶቹ አባቶች ልጆች ነውና የአማራን ጠላቶች ድባቅ ሳይመታ ላይመለስ ዱር ቤቴ ብሏል። ስለሆነም ሽመልስ አብዲሳ ባለህበት ጠብቀን ሲል ፋኖ ምላሹን አስተላልፏል። በሌላ መረጃ በዛሬው ዕለት ሐቀኛው አወል አርባ ስለ አማራ ፋኖ የሰጡት እውነታን ያዘለው መሰክርነት የአራት ኪሎን ቤተመንግስት ክፉኛ እንዲረበሽ አድርጎታል። በተለይም ደግሞ ከሰሞኑ የአፋር ህዝብ በብልጽግና አገዛዝ ላይ ተቃውሞ መጀመሩን ተከትሎ ሐቀኛው አወል አርባ ዛሬ በአፋር ሰመራ ከተማ ላይ ተገኝተው ለህዝብ ባደረጉት ንግግር ስለ ፋኖ አንስተው ከፍተኛና የአራት ኪሎን ቤተ መንግስት ያስደነገጠውን ምስክርነት ሰጥተዋል። ሐቀኛው አወል አርባ በንግግራቸው የአማራ ፋኖ ከ1990 ዓ ም ጀምሮ ህወሀቶች እነሱ ሽጦ ሲመለሱ በነፍጡ የሀገር ዳን ድንበርን እያስመለሰ የኢትዮጵያ ሉ አላይነት አስከብሮ የኖረ ታላቅ ኃይል ነው። ተናጎች ከአምራ ክልል መሬት ቆርሰው ለራሳቸው መውሰዳቸው ሳያንሳቸው ለራሳቸው ወሰዶ ተብለው ላለመታማት ቆርሰው ለጉረባች ክልል ሰጥቶ የሚገርበው ግን ይህ አይደለም። ከዚሁ ክልል ቆርሰው ለጉረቤት ሱዳንም ሸጡ። ነገር ግን የሕዝቡና የአማራ ፋኖ አስደናቂ ታሪክ የተጻፈው እነርሱ ከ1990 ዓ ም ጀምሮ አማራ ክልልን ለክተው ቆርሰው ለሱዳን ሸጠውት ተመልሰው አዲስ አበባ ደርሰው ከቻርተር አውሮፕላናቸው ሳይወርዱ የአማራ ፋኖ የሸጡትን መሬት በነፍጦ እያስመልስና የኢትዮጵያን ዳር ድንበር ያስከብራል። እዚህ ድርጊት የሚበሳጩት የወያኔ አመራሮች በተለያየ መንገድ የሐሰት ስም ለአመራፋኑ ኃይል እየሰጡ በኢፌዴሪ መከላከያ ሰራዊት እርምጃ ለመውሰድ ይሞክሩ ነበር። ይሁን እንጂ አንድም ቀን ተሳክቶላቸው አያውቅም። አመራፋኖ እኮ የኢትዮጵያ እንዳር ድንበር ለማስከበር ከሱዳን ጦር ጋር ብቻ ሳይሆን ከትህነግ ታዛዦች ጋር እየተዋጋ ብዙ ዋጋ እየከፈለ ሉዓላዊነቷን ሳያስደፍር የኖረ ክቡር ኃይል ነው። ማራፋን ነው። ከለውጡ ባህላም ቢሆን በመንግሥት ደረጃ በከባድ መሳሪያ ተደራጅቶ ለመውረር የሚመጣውን የሱዳን ኃይል ልክ እንደቀድሞ አላማው አርሶ አድሮ አርሶ ያመረተውን እህል ሽጦ በግሉ ጥይት እየገዛ በትከሻው በሚይዘው የግሉ ክላሽና ምንሽር እየገረፈ በመጣበት እግሩ መልሶ እያባረረ የአባቶቹን ታሪክ በመድገም የሀገሩን ዳር ድንበር እያስከበረ የሚገኝ የመላው ኢትዮጵያን ተምሳሌትና ኩራት የሆነ ጀግና ስብስብ ነው። ስለሆነም መንግስት አሁን ላይ የአማራ ፋኖን ከማሳደድና ለፋኖ ስም እየሰጡ ሀገሪቱን የጦር አውድማ ከማድረግ አስተሳሰብ ሊወጣ ይገባዋል። ፋኖን በዚህ ደረጃ መንግስት መወንጀሉ ከሀቅ ጋር የሚጻረር በመሆኑ እኛ የአፋር ህዝቦች የአማራ ፋኖ ለእውነትና ለፍትህ ለህዝብ ነፃነት፣ ለሀገር ሉዓላይነት ዳር ድንበር መከበር ሲል ብዙ ዋጋን የከፈለ ጀግና እንጂ መንግስት እንደሚለው ለራሱ ወይም ለስልጣን ጥማት የሚዋጋ አይደለም ሲሉ ተናግረዋል። ውድና የተከበራቸው የዝግጅታችን ቤተሰቦች ለሰዓቱ ዝግጅታችንን በዚህ እንቋጨን። መልካም ጊዜን ተመኘን።